የአንድ ዓመቷ ነው ያልተኖረ ልጅነት፣ ያልተጀመረ ህይወት፣ ያልታየ መንገድ ያላት ወጣት ናት። ከሰሞኑ ምሽት ላይ ወጣቷ እናቷን በስልክ እያወራች፣ በሳቅና በፈገግታ ውስጥ ሆና ፍቅሯንም ስትገልጽ ነበርም እናትም የልጃቸው ፍቅር፣ የእናትነት አንጀታቸው አላስችል ቢላቸው በለቅሶ ውስጥ ሆነው ነበር ያወሯት። በማግስቱ ግን እጅግ የማይታመን መሪር የሆነ ያልተጠበቀውን የልጃቸውን ሞት ሰሙም። የወጣቷ ማዳም ወይም አሰሪ ደውላ ስለ አሟሟቷ የማይታመን ነገር ተናገረች። ለመሆኑ ከርታቷ ስደተኛ ምን ገጠማት? ማዳሟ ደውላ ስለ አሟሟቷ የተናገረችው የማይታመን መልእክቷ ምን ይሆን? አስከሬኗ ከተቀመጠበት ዱባይ ወደ ሀገር ቤት እንዳይገባ ያደረገው ምስቅልቅል ነገርስ ምንድን ነው? እናት ያሉበት ከባድ ሁኔታስ ምን ይመስላል? ያስተላለፉት መልእክታቸውስ ምን ይሆን? ሁሉንም እንዳስሳለን። ሰላም እንደምን አላችሁ፣ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ከሰሞኑ ከዱባይ በኩል ስለተሰማው የወጣቷን ጉዳይ ልንቃኝ እንዲህ ተገናኝተናል። እስከ መጨረሻው ከእኛ ጋር እንድትቆዩ ጋበዝን። ቀደም ብለን እንደጠቆምናችሁ ቤተሰቦቿ ከፍተኛ ሐዘን ላይ ናቸው። እቺ አሳዛኝ ወጣት ረዴት ተፈራ ተብላ ትጠራለች። ወዳጆቿና ጓደኞቿ ረዱ ብለው ይጠሯታል። ይህ ስሟ እሷን ለማቆለጳበስ ከልብ የሆነ ቀረቤታቸውን ለመግለጽ ቀለል ባለ መንገድ የሚጠሩት ቃል ነው። ረዱ የተወለደችው አዲስ አበባ ከተማ ነው። ሰፈሩ ደግሞ ኮተቤ አንቆርጫ እየተባለ በሚጠራው መንደር ነው። አስተዳደጓ እንደ መንደሩ ልጆች እየቦረቀች ስትስቅ ስትጫወት ነበረም። ከእናቷ ጋር ልዩ ቀረቤታና ተግባቦትም ነበራቸው። እናት የልጃቸውን እምቡጥ ገላ እየሳሙ በስስት ዓይናቸው እያዩ ፈጣሪ ሆይ በጥበብና በሞገስ አሳድግልኝ፣ ለወግ ለማዕረግ ለቁም ነገር ማብቃልኝ የሚል ጸሎታቸውን እያሰሙ ኖሩ። ልጅ አድጎ ቁመቱ መዘዝ ብሎ እስኪወጣ ብዙ ጣውረዶች መኖሩ ግድ ነውና በብዙ መስቀልቅሎች ውስጥ አደገች። በሳቸው ጸሎት በአምላካቸው እርዳታ የታገዘችው ረዱም በትምህርቷ ገፋችበት። የናቷን ህልም ለማሳካት ህይወቷንም ለመለወጥ ቆርጣ ተነሳች። ትምህርቷ አካውንቲንግ ላይ ያጠነጠነ ነበረም። የመመረቂያ ጊዜው አደረሰ። ወደ ሥራው ዓለም የምትቀላቀልበትን ውጤት ጨብጣም በጥሩ ሁኔታ ተመረቀች። በተመረቀችበት የትምህርት ዘርፍ አገር ቤት ውስጥ የመስራት ሐሳብ ቢኖራትም ተመራቂዎች በመብዛታቸው የቅጥር ክፍያም አናሳ በመሆኑ በቶሎ ወደምታስበው የህይወት መስመር ለመግባት እንደሚያስቸግራት ገመተች። በወቅቱ የተሻለ ነው ብላ ያሰበችውንም ሐሳብ ማሰላሰል ጀመረች። ይህም ወደ ዱባይ ተሻግሮ ለተወሰኑ ጊዜያት መስራትና ወደ ሀገር ቤት መታ አዲስ ሥራ የምትጀምርበትን ወረት የመያዣ መንገድ ይሆናል ብላም የምታስበው ነበረም። ከተመረቀች ብዙም ሳትቆይ ቆይ ገና አንደኛ ወሯ እንደተቆጠረ ተቆጠረ ጉዞዋን ወዳሰበችው ወደ አሰበችው ወደ ዱባይ በኩል አደረገች። በዚያም አራት ወራትን አሳለፈች። ስራዋም እንዳሰበችው በመልካም መንገድ ቀጠለላት። ህይወቷ አለውጣም ቤተሰቧን የምትረዳበትን መንገድ ማሰላሰል ጀመረች። ነገ ራሷን የተሻለ ቦታ ላይ እንደምታገኘው ማመነች። ህልመኛዋ ወጣት ባለ ተስፋ በባታዲያ ከሰሞኑ ነበር ህልሟን የሚያቀጭጭ ስብራት የገጠማት ነገሩ ህይወቷን እስከ ማሳጣትም የደረሰ ነበርም። ስለረዱ የሚጠቁም መረጃ የታየው በጉርሻ ገጽ በኩል ነው። ከሰሞኑ ከቀናት በፊት ምሽት ላይ ረዱ ወደ እናቷ ደወለች። ከእሳቸው ጋር በሰላም አውርታ ፈገግቷንና አሳቋን ለግሳቸው በደስታ እየቦረቀች ተሰናበተቻቸው። እንደከዚህ ቀደሙም ደናደሪልኝ እናቴ የሚል የፍቅር ቃሏንም አደረሰቻቸው። እናትም ከናፍቆትና ከስስት የመነጨም አንጀታቸው አልችል ብሎም በንባ ተሰናበቷት። ከዚያም የሚያወሩበት ኢሞ ተዘጋም። ማለዳ ግን ለእናትና ለቤተሰብ ያስደነገጠ ነገር ከዱባይ ሻርዳ ከተማ ተሰማ ይለናል፣ ይኸው የጉርሻ ገጽ መረጃ። ነገሩ ማንም የሚጠብቀው አልነበረም። ማታ እንደዚያ በፍቅር ያወራቻቸው ልጃቸው ህይወቷ ስለማለፉ በማዳሟ ወይም በአሰሪዋ በኩል ተደውሎ የመሪር ሐዘን መርዶ ተነገራቸው። እጅግ አስደንጋጩ ነገር ምን ሆና ሞተች ከሚለው ጥያቄ ቀጥሎ የሚመጣው ምላሽ ነው። ረዴት ራሷን አጠፋች የሚል ለጆሮ የከበደ ነገርም ተሰማም። ይህን መርዶ ማመን ያቃተው ቤተሰቡም ተጨነቀም፣ በማይገለጽ የሐዘን ድባቴ ውስጥ ገባ። ከሁሉ በላይ ያንን ፈገግቷን የሚናፍቁት እናቷ መብሰልሰል ውስጥ ናቸው። ሐዘኑን መቋቋም አልቻሉም። ነገሩ ግራ አጋቢ ነው። ማታ እንደዚያ በደስታ አውርታቸው ጧት ግን ሕይወቱ አለፈ፣ ያውም ራሷን አጥፈታ የሚለው ግን ለቤተሰብም ሆነ ለእናት አሳማኝ ነገር አይደለም። ምንድነው ምስጢሩ? እነሱም አላወቁትም። ድፍኔ ቤቱ ሰው ሐዘን ውስጥ ከገባ ጥቂት ቀናትን አስቆጥሯል። አስክሬን እንኳን የሚሰጠናት ተናል፣ አሟሟቷ እንዲህ ነው የሚለንም የለም በሰቀቀን ላይ እንገኛለን የሚል መልእክታቸውን ለሚዲያዎች አድርሰው ነበር ቤተሰቦቿም። ይህንንም ተከትሎ እባካችሁ ዱባይ ያላችው የኢትዮጵያ ኮሚኒቲ ኤምባሲ አባላት ልጃችንን እንኳን በአግባቡ አፈር አልብሰን እርማችንን እናውጣ፣ እርዱን እያሉ ቤተሰቦቿ ሰቆቃቸውን ማሰማት ቀጠሉም። ይህንንም ዘግናኝ ዜና የሰሙ ኢትዮጵያንና ኤርትራውያን የረዱን አስክሬን ወደ ሀገር ቤት ለማስገባት አሟሟቷንም ለማጣራት ብዙ ጥረት እያደረጉ ይገኛሉ። በተለያዩ ማህበራዊ ሚዲያዎችም ላይ ድምጻቸውን ማሰማት ጀመሩም። ታዲያ የስደተኛዋ የከርታታዋ እናት ያሉበት ሁኔታ አስከፊና አሳዛኝ እንዲሁም አሳሳቢ ስለመሆኑ እየተገለጠ መጣም። እኚህ ምስኪን እናት እንዲህ ኩርምት ብለው ቁጭ ብለው የልጃቸውን አስከሬን እየጠበቁ እንደሚገኙ በዚሁ በማህበራዊ ሚዲያው መሰራጨቱን ቀጠለም። የኤምባሲ ሰዎችም ደውለው አስከሬኗ ኩዌት ሆስፒታል እንዳለም ማረጋገጡም በምን እንደሞተች አጣርተው የተቻለውንና የሚደረገውን ነገር አድርገው አስከሬኗን ወደ እናት ሀገሯ ኢትዮጵያ ውስጥ እንደሚመልሱም ለቤተሰብ ቃል ገቡም። ትምህርቷን አጠናቃ በተመረቀች ገና በአንደኛ ወር ዱባይ የተወሰነ ሰዓት ሰርቼ የራሴን ነገር እከፍታለሁ ብላ የሄደችው ረዱ፣ ነገሩ ግልጽ ባልሆነ መንገድ ራሷን አጠፋች ተብሎ ለቤተሰብ ተነግሮ ከፍተኛ ሐዘን ላይ ቢሰነብቱም በማህበራዊ ሚዲያ ላይ የተደረገውን ንቅናቄ ግን አመስግነዋል። የረዱ ህይወት ባይመለስም አንዳንድ ነገሮችን ግን ማምጣት ችሏል። መላው ህዝባችን፣ እኛ የረዱ ቤተሰቦች በእናንተ ኮርተናል። በደቂቃ ውስጥ ከመላው ዓለም ስልክ ሲደወል ነበረም፣ እኛን ለማጽናናት ብዙ ሰዎች ሲደክሙም ተመልክተናል ብለዋል። ደስ ይላል ነገሩ በማህበራዊ ሚዲያዎች በመለቀቁ የረዱን አስክሬን የምናገኝበት መስመርም ተገኝቷል። ኤምባሲውም ጉዳዩን በሕግ ክፍሉ በኩል ይዞታል። ስንዱ የተባለች የዱባይ ኗሪም እያደረግሽልን ላለሽው ነገር ምስጋና ይገባሻል ብለዋታል። አክለውም ዛሬ ውጭ ጉዳይ ሄደን የአስክሬን መቀበያ ፎርም ሞልተን ሁሉም ተስተካክሎልን ኢሜል አስልከን መጣን። ለፈጣሪ ምን ይሳነዋል? አሁን የቀረን የፖሊስ ምርመራ ውጤትና የረዱን አስክሬን መቀበል ብቻ ነው። በዚሁ አጋጣሚ ጉርሻ ገጽና ሌሎች ማህበራዊ ሚዲያ አውታሮች የረዱን እናት እምባብሶላታልና። ቤተሰቡ ያመሰግናል ሲሉ ሐሳባቸውን አድርሷል። በመጨረሻም ማስተላለፍ የምንፈልገው አሁንም ትብብራችሁ ኃይሌን እንላለን በማለት የረዱ የአጎት ልጅ በሆነው መኳንንት ሙሉ ጌታ በኩል መልእክታቸው እንደተላለፈም ታውቋል። ታዲያ ለዚህ ምስኪን እህታችን እኛም ነፍስ ይማርልን እያልን ያለፈችበትን ምክንያት ተጣርቶም እውነታው ለቤተሰብና ለኢትዮጵያውያን ሁሉ እንደሚነገር ተስፋ በማድረግ ይህንን መሰናዶ አዘጋጀን። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። ዛሬ ከሰሞኑ ከዱባይ በኩል የተሰማውን የወጣቷን ሞትና እንዲሁም እናቷ ያሉበትን ሁኔታ ቤተሰቡም ያስተላለፈውን መልእክት ጠቅለል አድርገን በእንዲህ ያለ መንገድ ወደ እናንተ አደረስን። ለዚች ወጣት እህታችን ነፍስ ይማርልን፣ ለቤተሰቧ እንዲሁም ለእናቷ መጽናናትን ይስጥልን፣ መላ ኢትዮጵያንንም እንዲሁ ፈጣሪ ያጽናልን ብለን ፕሮግራማችንን አጠናቀቅን። በሌሎች መሰናዶች እስክንገናኝ ቸር ቆዩልን።